ታቸው በምክክር መድረኩ ላይ የተነሱ ሀሳቦችን መቀጠል ይችላል። አመሰግናለሁ ስፈልግ ተመልካቾቻችን እንደምን ውላችኋል? እንግዲህ ቀደም ብለሻንችም እንደገለጽሽው ባልደረባይም እንደገለጸው የአማራ ብሔራዊ ክልላዊ መንግስት የኢንቨስትመንት ሆልዲንግን ለማቋቋም በተካሄደ ጥናት ላይ የክልሉ የልማት ድርጅቶችና የቢዝነስ ተቋማት በዚህ በባህር ዳር ውይይት እያደረጉ ነው የሚገኙት። እንግዲህ በውይይት መድረኩ ላይ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ እንዲሁም ደግሞ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ጨምሮ ሌሎች የስራ ኃላፊዎችና የኢንቨስትመንት ሆልዲንግ ኃላፊዎችም ተገኝተው ውይይቱ እየተካሄደ ነው የሚገኘው። እንግዲህ የመንግስት የልማት ድርጅቶች የገበያ ክፍተትን በመሙላት የክልሉን ልማት ለማፋጠን በተለያዩ አደረጃጀቶች ውስጥ ገብተው እየሰሩ መሆናቸውን የመንግስት የልማት ድርጅቶች ዋና ዳይሬክተር አቶ አበባው ጌቴ ገልጸዋል። በዚህ በውይይቱ ላይ ማለት ነው። እነዚህ የልማት ድርጅቶች እንግዲህ የክልሉ ለማቀላጠፍ በተሻለ አደረጃጀትና አሰራር መደራጀት በማስፈለጉ ይህ ጥናት ተካሂዷል ነው ያሉት። እንግዲህ ዋና ዳይሬክተሩ መድረኩ ላይ የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን እንግዲህ ይህንን ጥናት ላደረጉ አካላት ምስጋና አቅርበዋል። የአብክመ ኢንቨስትመንት ሆልዲንግ ጥናት ብዙ ሂደቶችን አልፎ እዚህ ደረጃ ላይ መድረሱን ነው ምክትል ርዕሰ መስተዳድሩ ያነሱት። ጥናቱ እንግዲህ የክልሉን ፀጋና ሀብት በተሻለ ሁኔታ ለመጠቀም እንደሚያስችል ነው የገለጹት። እንግዲህ እዚህ መድረክ ላይ ቀደም ብዬ እንዳነሳሁት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ ተገኝተዋል። ጥናቱ እንግዲህ የክልሉን የልማት ድርጅቶች በአንድ ትልቅ የጋራ ማዕቀፍ ውስጥ ለመምራት የሚያስችል ጥናት መካሄዱን ነው አቶ አረጋ ያነሱት። የመንግሥት የልማት ድርጅቶች የክልሉን የኢኮኖሚ ገበያ ክፍተት በመሙላትና ኢንቨስትመንትን በማስፋፋት ረገድ እንዲሁም የልማትና መልካም አስተዳደር ተግባራት ላይ ትልቅ አበርክቶ እያደረጉ ያሉ ተቋማት እንደሆኑ ነው አቶ አረጋ ያነሱት። ይሁን እንጂ እነዚህ ተቋማት ልዩ ልዩ ችግሮች ገጥሟቸው ቆይቷል። ስለዚህ በክልሉ ብቻም ሳይሆን እንደ ሀገርም በዓለም አቀፍ ደረጃም ኢኮኖሚውን በማሳደግና ማህበራዊ ኃላፊነታቸውን የበለጠ ለመወጣት እንዳያስችሉ አድርጓቸዋል። እነዚህ ችግሮች ከችግሮቹ መካከልም የተወሰኑትን ለማንሳት ያክል የተመሰረቱባቸው ሕጎችና ተልእኮዎች ግልጽ አለመሆን አንዱ ችግር ነው። እነዚህ ተቋማት በሚፈለገው ልክ ስራቸውን መስራት አላስቻላቸውም ነው ያሉት። የአመራር ችግሮች፣ ሀብት ፈጠራ ላይ በሚገባው ልክ ሀብት መፍጠር አለመቻል፣ ሌላው የመንግስት ስራን ፋይናንስ በማድረግ ረገድ ክፍተቶች ነበሩባቸው። እነዚህ የልማት ድርጅቶች የተቀናጀና የተባበረ አቅም ከመፍጠር ይልቅ ያልተገባ ፉክክር ውስጥ መግባትም ሌላው እንደ ችግር ተደርጎ የተወሰደ ነው። እንግዲህ ተወዳዳሪነታቸው ዝቅተኛ መሆን፣ ከዛም ባለፈ ተልኳቸው በራሱ ግጭት ውስጥ የሚያስገባ እንደነበር ነው ርዕሰ መስተዳድር አቶ አረጋ ከበደ ያነሱት። እንግዲህ ይህ ጥናት በዋነኛነት ለአንድ አመት ተኩል የጥናት ኮሚቴ ተቋቁሞ ነው ሲሰራ የቆየው። ይህ ጥናት እነዚህን ችግሮች ያስወግዳል ተብሎ ወይም ደግሞ ይቀርፋል ተብሎ ነው የሚታመነው። እንግዲህ ከዚህ ጥናት በኋላ እነዚህ ተቋማት በንድ በተጠቃለለ አደረጃጀት ግልጽ ተልእኮ ኑሯቸው ማስተዳደር እንዲችሉ ያስችላቸዋል ነው የተባለው። ይሄ ጥናት ሌላው እንግዲህ በሰው ኃይል ስምሪት፣ በትርፋማነትና በግልጸኝነት መርህ ላይ ተመስርተው ስራቸውን እንዲሰሩ ያስችላቸዋል። ይሄ ጥናት ሌላው መንግስት ፋይናንስ ለማድረግም እንደሚያግዛቸው፣ እንዲሁም ደግሞ ትርፋማና ውጤታማ እንዲሆኑ ይህ ጥናት ያግዛቸዋል ተብሎ ይታሰባል። የህዝብ ሀብት መልሶ ለህዝብ ጥቅም እንዲውል በማድረግ ረገድም ከጥናቱ በኋላ በሚሰሩ አደረጃጀቶችና ስራዎች እነዚህ ችግሮች ተቀርፈው እነዚህ ተቋማት ትርፋማ የሚሆኑበት ሁኔታ ይፈጠራል ተብሎ ነው የሚታሰበው። ከሀገርና ዓለም አቀፍ ደረጃ ተወዳዳሪነታቸውን ለማሳደግም እንግዲህ ጥናት ተግባራዊ ሲደረግ ወይም ደግሞ ወደ ትግባር ሲገባ እነዚህ ተቋማት ከክልል ደረጃ አልፈው በሀገር አቀፍ ደረጃና በዓለም አቀፍ ደረጃ ተወዳዳሪ ሆነው እንዲሰሩና ትርፋማ እንዲሆኑም ያስችላቸዋል ነው የተባለው። እንግዲህ ይህ የመንግስት የልማት ድርጅቶች ማሻሻያ የክልሉን የኢኮኖሚ እድገት ሊያረጋግጡ ከሚችሉ ሪፎርሞች ወይም ደግሞ ማሻሻያ ዎች መካከል አንዱ እንደሆነ ነው ርዕሰ መስተዳድር አቶ አረጋ ከበደ ያነሱት። እንግዲህ የክልሉን ኢኮኖሚ ለማሻሻል የግብርናን ጨምሮ ሌሎች የኢኮኖሚ ማሻሻያ ሪፎርሞች እንደተሰሩ አንስተዋል። ከነዚህ መካከል ዋነኛው እንደሆነ ነው ያነሱት። ይህ ኢንቨስትመንት ሆልዲንግ እንግዲህ ትርፋማነትንና የፋይናንስ መረጋጋትን በማሻሻል የክልሉን እድገት በማረጋገጥ ረገድ ትልቅ ድርሻ እንደሚኖረው ነው የተነሳው። እንግዲህ የጥናት ውጤቱን የአማራ ክልል የፍትህና ሕግ ኢንስቲትዩት ዋና ዳይሬክተር ዶክተር ደሴ ጥላሁን አቅርበው በቀረበው የጥናት ሰነድ ላይ ውይይት እየተደረገ ነው የሚገኘው። እንግዲህ ከዚህ የጥናት ሰነድ በመነሳት በቀጣይ ወደ ተግባር በመግባት እነዚህ ክልል ውስጥ የሚንቀሳቀሱ የልማት ድርጅቶች የተሻለ ትርፋማ ሆነው ከክልል ደረጃ ባለፈ በሀገር አቀፍ ደረጃ ብሎም በዓለም አቀፍ ደረጃ ተወዳዳሪና ትርፋማ በመሆን የክልሉን ኢኮኖሚ በትልቁ ይደግፋሉ ተብሎ ነው የሚታሰበው ውይይቱ አሁንም እንደቀጠለ ነው ለጊዜው ያለኝ መረጃ ስፈልግ ይህንን ነው የሚመስለው